ር ብናገረው፣ ማለት ነው። እግዚአብሔር የሆነ ነገር ኑሮኝ ነው፣ ገባሽ?

በእኔ እየተጣጣ የሀገር ያገር ሽማግሌ አባቴ እንግዲህ ኦኬ፣ በቃ ስሚ፣ አንድ ቀን አትሳደቢ፣ ተረጋጊ ብልትሽ አንተ

ኢትዮጵያዊ ብትሆኝም በአማርኛ ከፈለግሽ በአማርኛ ከፈለግሽ በእንግሊዘኛ፣ ከፈለግሽ በጀርመን፣ በጣልያን ማውራ መቀመጫዬን አላሳይም፣ ቢካዝ ቤተሰቦቼ ቆንጥተው ያሳደጉኝ ክፈች ካሜራሽን፣ ምን አባሽ ትፈሪያለሽ? ክፈች አሳማነሽ እያለሽ ኧረ እሙ እኮ ፍራም አይደለችም። ባርባራ ተይ እሞ ፍራም አይደለችም፣ ሸንቀጣ ያለሽ ነች። በማንም ከበራ ታሩሲ እያለ ገለልተኛ ነን፣ ነጥብ እንሰጣለን። መታችልሽ እስኪ እ ዳኞች እየመዘገባችሁ? አይደለም።

ሰበራ፣ ሰበር አላለችም። ሰበር ከወገብእንዴ የሚሰባበረው ከኋላሽ ገባ ማማነትጥርስሽን አሳየ አንቺ ነው። ለማንኛውም ለጆከር አንድ ዘፈን እንስፈንለት። ሁለታችን ሚሉት አንቺ እሙ ወይኔ ጆከር እራሴን አጠፋለሁ ከቲክቶክ ላይ ማለማ